ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች፣ እውነት ዛሬ ወሳኝ በሆኑ ነገሮች መጥቻለሁ። አንድ ሀይምዬ ያስተላለፈ እንትን ፖስት ያደረገችው ነገር አለ። ስለሱም ነግራችሁ ይኖራል። ሌላው ነገር ደግሞ ብሩኬ ለነዚህ ሰዎች ሚስጥር ይንገራቸው አይንገራቸው እርግጠኛ አደልሁኝም። ነገር ግን ያወሩት ነገር አለ። ስለ እሱ ምነግራችሁ ነገር ሊኖራል። ላይክ ሼር አድርጉ። በቅድሚያ ግን ስለ ሀይሚዬ ፖስት ሌድና ትንሽ የምለው ነገር ይኖራል ማለት ነው። ሀይሚዬ የኔ እግዚአብሔር ያሳለፍከኝን ከባድ ቀኖች ዞር ብዬ ሳይ ስለ ነገ ውስጤ አረፍ ይላል። ብቻ አንተ ልቤን ደግፈው አልፈዋለሁ ክፉን ቀን ብላለች። እውነት ነው። እውነት ለመናገር ያክል አሁን ላይ በሀይሚዬ ላይ በጣም ብዙ ነገሮች እየተፈጠሩ ነው ያሉት። ሌላው ነገር ደግሞ እግዚአብሔርን ፈጣሪን ከያዝን የማናልፈው ነገር የለም፣ ምክንያቱም እግዚአብሔር ነው። ከልጅነት እስከ እውቀት ፈጣሪ ነው። ከልጅነት እስከ እውቀት አሁን እስካለንበት ድረስ እዚህ ጋር አሁን እስካለንበት ድረስ ያደረሰን ፈጣሪ ነው። ስለዚህ ሰው ብዙ ነገር ሊልላችሁ ይችላል። ውድቀታችሁ፣ ሆነ እንደገና ደግሞ ብዙ ብዙ አላልፍም የምትሉትን ነገር ግን ፈጣሪን ስትደገፉ ታልፉታላችሁ። ሀይሚ ደግሞ ፈጣሪ ሰውን ሰው ፈጣሪ ሲወደው ሰው ነው የሚሰጠው አይደለ? ሀይሚ ደግሞ እውነተኛ ሰው አለሽ። እውነተኛ ሰው ከልባቸው የሚወዱሽ አሉ። ይሄ ደግሞ እግዚአብሔር ስለሚወድሽ፣ ፈጣሪ ስለሚወድሽ ሰው ሰጥቶሻል። ከልባቸው የሚወዱሽ ሰዎች አሉ፣ ከልባቸው የሚጠሉሽ እንዳሉ ማለት ነው እና ታልፊዋለሽ። ጠንካራ ነሽ። እንደገና ደግሞ መሰበር የለብሽም እውነት ነው። ማለት የምፈልገው ይሄንን ነገር ለአንቺ መሰበር የለብሽም። አይኖ የሚፈጠሩን ነገሮች ሊሰብሩሽ ይችላሉ፣ ግን በቃ ጠንካራ መሆን አለብሽ። ጠንካራ ምክንያቱም መሰበር እንደገና ለመጠገን በጣም ከባድ ነው እና አይዞሽ። ማንም ምንም ይበል ምንም ሚፈጠር፣ ሁሉም ነገሮች ያልፋሉ። እውነት ደግሞ በአንቺ ልብ ውስጥ አለ። የማይታለፍ ነገር የለም፣ የኔ ጠንካራ ሴት። ሌላው ነገር ደግሞ ውዶቼ እኔ የሰማሁት ነገር ማለት ነው፣ ትናንትና ሲያወሩ ነው ገዝት ላይ ተቀምጠው እንግዲህ ብሩኬ እንደዚያ ይበል አይበል፣ እኔ የማውቀው ነገር የለም። ያው ቦይስ ሪከርድ አላደረግኳቸውም። እኔ ሽንት ቤት እያጠብኩ ነው እያዳመጥኳቸው የነበረው። ነበረከት የምትባለዋን ሴት ታውቃታላቸው አደለ? ሃይሚ የምትሰራውን ስራ እኔ ሽር አላደርግም ብሏል ቡራ ምናምን እያሉ ገስት ላይ ቁጭ ብለው እያወሩ ነበረ። ሃይሚ ከዳኒ ጋር የምትሰራውን ስራ አሁን ላይ ሽር አላደርግም ብሏል ቡራ ምናምን እያሉ ገስት ላይ ቁጭ ብለው እየፈተፈቱ ነበር። መቼስ እኔ ሽንት ቤት እያጠብኩኝ እነሱ ቦይስ ቮይስ ሪከርድ አላደርግም። አስፈላጊ ከሆነ ቮይስ ሪከርድ አደርጋቸዋለሁ። እኔ ግን ያው እነሱን ቮይስ ሪከርድ ለማድረግ ጊዜን ከማቃጠል ዝም ብዬ እዛ ሽንት ቤቴን ባጠብ ብዬ ቮይስ ሪከርድ አላደረግኳቸውም። ግን እኔ አንድ ነገር ማለት እፈልጋለሁኝ። ግን ከእንደነዚ አይነት ቀዳዳ ሰዎች ጋር ካወራህ አታውራ በድጋሚ ስምህን ለማበላሸት የሚያደርጉትን ነገር ተመልከት። እንግዲህ ብሩጌ ማለት ነው እና እንደነዚህ አይነት ቀዳዳይ ቡና ቤት ቁጭ ብለው እንደ ቡና ቤት ቡና ሻጪ ነው ምንድን ነው የሚባለው? እንደ ቡና ቤት ሴት ቁጭ ብለው ነገር ነው የሚጎነጉኑት ሶ ለእንደነዚ አይነት ሰዎች ምንም አይነት ነገር አታውራ። ሚስጥር አይደብቁም ማይክ እኛ እንደሆነን ሽንት ቤትም ሆነን ሩዝ እየቀቀልንም ሆንን እናዳምጣቸዋለን። ካዳመጥን ደግሞ አምጥተን ነው የምናወራው። እኛ እናወራለን፣ እውነት እውነቱን ማለት ነው። ስለዚህ ይሄንን የሚያደርጉት ለምንድን ነው? ወይንም የብሩኬን ስም ለማስጠቆር ነው፣ ወይንም እነሱ እንደዚህ ሲያወሩ የሃይሚ እህቶች ብሩኬን እንዲሰዱት የሚያደርጉት ነው። ሌላው ነገር ደግሞ የሃይሚን እናት አባት አምጥቼ ዘቀዝቃለሁ ሞላ ቤተሰቦቿን አለች በረከት አለች እንዳለችው፣ አካውንት ቀይራ ዘቀዘቀች። ይሄንን ማድረጓ ልክ ነው ትላላችሁ? ልክ ነው ውዶቼ። በረከት ማለት የሆነ ጊዜ ዱባይ ላይ ከሀይሚና ከቡሩኬ ጋር ተገናኝታለች እና ተቃቅፎን ፎቶ ተነስተዋል። እና ይቺ ሰው አሁን እነ ቡሩኬን እያወቀች የምታቅሰው ቢያንስ እንኳን ቢያንስ እንኳን ቡሩኬ እና ሀይሚ በአካል አውቃለሁኝ። እኔ ከነሱ ጋር በአካል አወገንቼ አውርቻለሁ። ስለዚህ ብሩኬን እና ሀይሚን ደግሞ በአካል የማያውቁ አሉ፣ ዝም ብለው በስልካቸው የሚወዷቸው። ስለዚህ እኔ ደግሞ ለጥላት በር መክፈት የለብኝም። ሀይሚ ጋም ብሩኬ ጋም ስተት ሊኖር ይችላል ነገር ግን እኔ ያንን ስህተት አልብሼ እንደ ቤተሰብ እንደ ትልቅ ሰው ሆኝ ማለፍ አለብኝ ማለት ነበረባት። ይቺ ቀፎ ቀፎ ቀፎ ማለት ነው፣ ቀፎነቷ ማለት ነው። ተነስታ የሀይሚ ቤተሰብ እዘቀዝቃለሁ አለች። አንቺ የሀይሚ ቤተሰብ ስዘቀዝጌ የቡሩኬ እናት አልተዘቀዘቁም? ተዘቀዘቁ። አይሽ እንዳንቺ አይነቱ ቀፎ ሰው ጋራ ብሩኬ ማውራት የለበትም። እምለው ለዛ ነው። ቀፎ ሰው የሆኑ ሰዎች ጋር ብሩኬ ማውራት የለብህም። ለምን ብትል፣ አንደኛ ክብርህን ዝቅ ያደርጉታል። ሁለተኛ እኚህ እናት ሶፋ ላይ አስቀምጠው እግሮቸውን የሚታጠቡን የምናጥባቸው እናት፣ የሚያሳሱ እናት፣ ጅግና እናት፣ ሙሽዬ ሲዘቀዘቁ ማየት እኔ በበኩሌ ልቤ ያማል። ልቤ ነው የሚያመኝ። አይክ ይች ቀፎ ቤተሰብ እንዲዘቀዘቅ አደረገች። እናትክ እንዲዘቀዘቁ የሚያደርጉ የቅርብ ሰዎች ናቸው። አንተ እውነት ከነዚህ እነዚህ ቀፎች ጋር የምታወራ ከሆነ አይ ብለህ ኢንቦክስን ዝግ አታውራ። እናትክ ሲዘቀዘቁ ማየት ለነ መሌ፣ ለነ ሀብቴ፣ ለእኛ ጭምር ልባችንን ያመዋል። ለአንተ ጭምር ልብህን ያመዋል። እናት ሲዘቀዘቁ ሁል ጊዜ አይደለ እንዲመተህ ልብ እንትን የምሰጠው ለምን እንደዚህ ታደርጋላችሁ የምትለው በዚህ ምድር ላይ እናት የማንኛውም እናት እናት ናት። የሃይምዬ እናት ተዘቀዘቁ ማለት እኛም ልባችን ያማዋል። ስለዚህ እነዚህ ቤተሰብ እንዲዘቀዘቅ የሚያደርጉት ብሩኬን የሚያውቁት ሰዎች ናቸው። ከአይሜን የምታውቅ ሴት ናት። ከዚህ በፊት ቤተሰብ እንዲዘቀዘቅ የምታደረገው ይች እንትና በረከት ቀፎ ማለት ነው። እኔ ቀፎ ብያታለሁ። ስማ ይህንን ቦይስ ሪከርድ አድርጋችሁ ስክታክል ይለጥፉላት ታዳምጥ። ይች ቀፎ ትማርስቲ ተሰተቷ። እኔ በጣም ነው የምታናድደኝ። ምሬ ነምላችሁ። እኔ አንድን ሰው በአካል አግኝቼው ተቃቀፊው እኔ ና እንትኔ ይሆናል ሌለ ውዴቴን ገልጬ ምናምን ነገር እንዴት እናሁን ብሩኬና ሃይሚ በአካል ባገኛቸው ባገኛቸው ማለት ነው እግዚአብሔርን እንዴት እንደምወዳቸው ነግሬያቸው፣ ከዛ በኋላ ብሩኬና ሃይሚ መሀል እንዲው ግጭት እንኳን ቢፈጠር ያው ሴጣን ምን ሰርቶ ይበላል፣ ግጭት እንኳን ቢፈጠር ቡርኪያን ተጥፋት አለብ ብዬ አልወቅሰው ይምሬ ነው የምላቸው። ሀይሚ እንደዘን ምናም ብዬ አልወቅሰውም። ስር ሰደት ጥላቻ እንደዛ አላደርግም። በአካል ያገኘት ሰው ይደብረኛል ይች ቃፎ ግን ይህ ቤተሰብ ፎቶ ዘቀዝቃለሁ ትላል መታ ይው ቤተሰብ እንዲዘቀዘቅ አደረገች። እና እንደነዚህ አይነቶቹ ናቸው ቤተሰብ እንዲረገጥ የሚያደርጉት። ጭንቅላትሽ እንዲሰራ አድርጊ ውስ፣ ትልቅ ሰው ሁኒ። ፍቅር ያሸንፋል። የሀይሚ ቤተሰብ ቤተሰቦች ናቸው በይ። የብሩኬን እናት ልክ እንደምትወጭ የሀይሚንም እናት አባት ወደጅ። ምን ይቀነስብሻል? አሁን ምን ይቀነስብሻል? ለምን እንደ ትልቅ ሰው አታወሪም? እንደ ትልቅ ሰው አትሆኒም? እዚጋ ብሩኬና ሀይሚን እንኳን በአካል የሚያ ያላወቋቸው ልጆች ተነስተው እንዲዘቀዝቋቸው እያደረግሽ በሩን እየከፍተሽ የምትጥላቸው አንቺ እራስሽ ነሽ። ቤተሰብ ዘቀ ለምን በዋናው አካውንትሽ ግን አዘቀዝቅን በረከት ማለት ነው። አንቺ አካውንት ስትቀይር የኛም ዶፋራ ፋራ አደረግሽን እንዴ? እኛ ጉድጓድ ውስጥ ሆነሽ ተንኮል ብትሰሪ እኛ ሽንት ቤት ጉድጓድም ሆኜ አይሻለሁ፣ አዳምጥሻለሁኝ ይሄንን ደግሞ ካዩሁና ካዳመጥቁ አምጥቼ ነው መወራልሽ። እውነቴን ነው እምልሽ እና ተከበሪ። እኝህእህእህእህ የሚያሳሱ እናቶች ልጆች እንዲዘቀዝቁ አታድርጊ። የሀይሚ እናት አባት በፍሊተር ተቀናብረው፣ ሀይሚ ተቀናብራ፣ አብሪች ተቀናብሮ አይቼ ልቤን አሞኛል። ለዛም ነው ማታ ያለቀስኩት ያን ሁላ አይቼ ማለት ነው። አስቡት ውዶቼ፣ ቤተሰብ ማለት ሰባራ ጎን ነው።